ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዳዲስ ስፖርታዊ ጉዳዮች ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን እንድታደርጉ ነው በአክብሮት የምንጋብዘው። ፎርባሩ ፕሮግራሙን እየመራው ከናንተ ጋር እቆያለሁ በሁለተኛው ቻናላችን ከዚህ በፊትም እንደምናደርገው በርከት ያሉ የዝውውር ጉዳዮችን በርከት ያሉ የዝውውር መረጃዎችን ወደ እናንተ እያደረሰን ቆይታችንን ማድረጋችንን የምንቀጥል ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። ለቻናላችን አዲስ ኖት ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንትሆኑም በአክብሮት ጋበዘን። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ማርኮ አሴንሲዮ ወደ ስፔን ሊመለስ ይችላል። አትሌቲኮ ማድሪድ ለቀጣዩ የውድድር ዘመን አንዳንድ ቦታዎችን ለማጠናከር መመልከት ጀምረዋል። ከዋና ዋና ኢላማቸው አንደኛው ደግሞ የአንቷን ግሪዝማን አስተማማኝ ምትክን ማግኘት ሲሆን አንቷን ግሪዝማን ከሜጀር ሊግ ሶከር ቡድኖች አሳማኝ አቅርቦት ስለመጣለት በክረምት ከዋንዳ ሜትሮፖሊታኑ ሊለቅ ይችላል። በዚህ መልኩ በቀይና ነጭ ለባሾቹ ክለብ ቢሮዎች ውስጥም ከፍተኛ ጥንካሬን ያገኘው ስም ማርኮ አሴንሲዮ ነው። በአሁኑ ጊዜ በአስተንቪላ በውሰት ላይ የሚገኘው ስፔናዊ ኮከብ በፕሪምየር ሊጉ ጥሩ ብቃቱን ማሳየት የቻለ ሲሆን ማርኮ አሴንሲዮ ከሪያል ማድሪድ ከመጣ በኋላም ያለውን ጠቀሜታ ያሳየበት የውድድር ዘመን አሳልፏል። ጥራቱ ሁለ ሁለገብነቱና በከፍተኛ ደረጃ ውድድሮች ላይ ያለው ልምድም በመጨረሻው የሜዳ ክፍል ላይ ለውጥ ማምጣት የሚችል ብቃት እንዳለውም ግልጽ ነው። ይህም ለዲኤጎ ሲሞኔ በጣም ማራኪ አማራጭ ያደርገዋል። ማርኮ አሲንሲዮ የፓሪስ ሳን ዠርሜን ንብረት ነው። ለተጫዋቹ ቅርበት ያላቸው ምንጮች እንደሚሉት የፈረንሳይ ቡድን ከዝውውሩ ወደ 20 ሚሊዮን ዩሮ የሚጠጋ ገንዘብ ለማግኘትም ፍላጎቱ አላቸው። ይህ ዋጋ ለአትሌቲኮ ተመጣጣኝ ዋጋ ነው። የአሲንሲዮ መምጣት ከተጠናቀቀ፣ አሲንሲዮ በካልቼኖሮ ፕሮጀክት ውስጥም እንደ ቁልፍ አካል ይታያል ነው የተባለው። የአሲንሲዮ ፊርማ የአንቷን ግሪዝማንን መልቀቅ ብቻ ሳይሆን የዲየጎ ሲሞኔንም በከፍተኛ ደረጃ ፉክክሩን እንዲቀጥልም የሚያስችለውን ቴክኒካልና የጎል አግቢነት መገለጫንም ለቡድኑ ይሰጣል። ነገር ግን ሌላኛው ፈላጊ አስተን ቪላ አሴንሲዮን ለማቆየትም እያሰበ ይገኛል። አስተን ቪላ ከተጫዋቹ ጋር ለመቀጠልም ፍላጎቶችን እያሳየ ሲሆን፣ የፓሪስን ጀርሜን ዋጋ መቀነስ አሴንሲዮ ፈላጊዎቹን ያበዙለታል ተብሎ ነው የሚጠበቀው። ሊዮኔል ሜሲን የሚፈልገው የማንቸስተር ሲቲ ተጫዋች የኢንተር ማያሚው ድንቅ ኮከብ ሊዮኔል ሜሲ በክረምቱ ከማንቸስተር ሲቲው ኬቨን ደብሮይና ጋር ሊጣመር ይፈልጋል። እንደ ማንቸስተር እግር ኳስ ዘጋቢ ከሆነው ዴቪድ ማክኖሌል ዘገባ፣ ዴቪድ ቤካም ከሳውዲ ፕሮሊግ ክለቦች ጋር ለተገናኘው ኬቨን ደብሮይና ኮንትራት ለመስጠትም ዝግጁ ነው እየተባለ ይገኛል። ኬቨን ደብሮይናን ባለፉት አስርት ዓመታት ውስጥ የዚህ ትውልድ ምርጡ የፕሪምየር ሊግ አማካይ ሆኖ ራሱን አረጋግጧል። በአስደናቂ የቴክኒካል ብቃት እይታ የሚታወቀው የ33 ዓመቱ የአጥቂ አማካይ ማንቸስተር ሲቲ 16 ዋንጫዎችን እንዲያነሳም አድርጓል። ሆኖም ግን ቤልጀማዊው አርብ ኤፕሪል 4 በኢትያድ የቆይታ ጊዜውን በይፋ መጠናቀቁን መናገሩ ይታወሳል። ኬቨን ደብሮይና በውድድር ዓመቱ መጨረሻ ማንቸስተር ሲቲን በነጻነት ይለቃል። የክሪስቲያኖ ሮናልዶ አልናሰር ፊርማውን እንደሚፈልግ ተነግሯል። ነገር ግን ኬቨን ደብሮይና ከሳውዲ አረቢያ ይልቅ ቤተሰቦች ወደ አሜሪካ ለመኖር በመፈለጋቸው ምክንያት ወደ ሜጀር ሊግ ሶከር መዘዋወርን ይመርጣል ተብሏል። የኬቨን ደብሮይና ወደ ኢንተር ማያሚ መምጣት ለሊዮኔል ሜሲና ለቡድኑ አስደሳች ተስፋ ይሆናል። ኬቨን ደብሮይና 106 ጎሎችንና እና 176 አሲስቶችን በ414 ጨዋታዎች ማድረግ ችሏል። ሆኖም ግን ቤካም ዝውውሩን ለመጨረስ ፈጣን እርምጃዎችን መውሰድ ይኖርበታል። ምክንያቱም እንደ ኒውዮርክ ሲቲ እና ቺካጎ ፋየር ያሉ ክለቦችም የኬቨን ደብሮይናን ፊርማ ይፈልጋሉ ተብሏል። የሊዮኔል ሜሲ ኢንተር ማያሚ የኬቨን ደብሩናን ፊርማ በክረምቱ ለማግኘትም አሁንም ከምንጊዜውም በላይ እየሰሩ ይገኛሉ። ሊዮኔል ሜሲ በዚህ ሲዝን በሁሉም ውድድሮች ስድስት ግቦችን አስቆጥሯል። ሁለት አሲስቶችንም አድርጓል። የ37 ዓመቱ ድንቅ የውድድር ዘመን አጀማመርን እያሳለፈ ነው። ኢንተር ማያሚ በደረጃ ሰንጠረዡ ስድስት ጨዋታዎች ላይ 14 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይም የሚገኝ ቡድን ነው። በሌላ በኩል ኬቨን ደብሮይና በፔፕ ጓርዲዮ ላይ የተመራ ባሳለፍናቸው የውድድር ዘመናት ያሳየው ብቃት ላይም መድረስ አልቻለም። በሁሉም ውድድሮች ባደረጋቸው 32 ጨዋታዎች አራት ጎሎችንና ሰባት አሲስቶችን ማድረግ የቻለ ሲሆን ባጋጠመው ጉዳት ምክንያት ዘጠኝ ጨዋታዎች አምልጠውት ነበር። ሲቲዝኖቹ በዚህ የውድድር ዘመን ተስፋ አስቆራጭ ጊዜንም አሳልፈዋል። ቡካዮ ሳካ በአርሰናል ኮንትራቱን ለማራዘም አይቸኩልም። የአርሰናሉ ኮኮ ቡካዮ ሳካ በሰሜን ለንደኑ ክለብም ኮንትራቱን ማደስን አስመልክቶ እቅዱን ግልጽ አድርጓል። የ23 ዓመቱ ተጫዋችም ለልጅነት ክለቡ መጫወት እንደሚወድና አዲስ ኮንትራት ለመፈረም እንደማይቸኩል የተናገረው እንግሊዛዊው ኢንተርናሽናል በኤምሬትስ የመጨረሻውን ኮንትራት የተፈራረመው በ2023 ሲሆን ስምምነቱ እስከ 2027ም የሚቆይ ነው። እንግሊዛዊው የክም ተጫዋች በአርሰናል መቆየት የሚፈልግ የሚታወቅ ሲሆን ስለ አዲስ ውል ምንም አይነት ውይይትም እንዳልተደረገ ተነግሯል። ሳካ ለአርሰናል መጫወት እንደሚወድና በልጅነት ክለቡ ዋንጫ ማንሳትም እንደሚፈልግ ነው። በአርሰናል ዋንጫ ማሸነፍ እፈልጋለሁ። እናም ይህንን ማሊያ ለብሼም ብዙ ዋንጫ ማሸነፍ እፈልጋለሁ። ስለዚህም በጣም ግልጽ ነው ብዬ አስባለሁ። ደጋፊዎች ምን ያክል እንደምወዳቸውም ያውቃሉ። ይህንን ከፉልሃም ጋር ስንጫወት ማየታችኋል። እሱም መልሰው ይወዱኛል ሲልም የተናገረው፣ ከሁሉም ሰዎች ጋር ጥሩ ግንኙነት አለኝ። እዚህ በመሆኔ እና ደግሞ እዚህ በማሸነፍ ላይ ማተኮሬ በጣም ደስተኛ አድርጎኛል። በአርሰናል ሁሉንም ዋንጫ ማሸነፍ እፈልጋለሁ። ሁሉም ትኩረቴን ደግሞ ይህ ነው። አሁን ላይ ቀሪ የውድድር ዘመን ላይ ትኩረት እናደርጋለን። በቻምፒየንስ ሊግ እስከ መጨረሻው ለመሄድም እንፈልጋለን። አሁን ትኩረታችን በዚህ ውድድር ላይ ነው ሲልም ተናግሯል። ሳካ በአርሰናል ከወጣት ቡድን የመጣ ሲሆን ባለፈው ዓመት የአርሰናል ቁልፍ ተጫዋችም ነበር። በ2015 በ2018 የመጀመሪያ ጨዋታውን ያደረገ ሲሆን ለሰሜን ለንደኑ ክለብ እስካሁን 252 ጨዋታዎችን አድርጎ 68 ጊዜ ጎል አስቆጥሮ 65 አሲስቶችን ማድረግ ችሏል። እንግሊዛዊ ኢንተርናሽናል የውድድር ዘመኑን በጠንካራ ሁኔታ ቢጀምርም 22 ጨዋታዎችን በጉዳት አምልጠውታል። በዚህ ዓመት 26 ጨዋታዎችን ያደረገ ሲሆን 10 ግቦችንና 14 አሲስቶችንም ማድረግ የቻለም ተጫዋች ነው። ማንቸስተር ዩናይትድ ከሊግ ዋጥቂ ወኪል ጋር መገናኘቱ ይፋ ሆኗል። የፕሪምየር ሊግ ዋጥቂ ወኪል ደንበኛውን በዚህ ክረምት ለማዘዋወር ከማንቸስተር ዩናይትድ ጋር የተገናኘ እንደሆነ ተዘግቧል። ዩናይትዶች ሮስመስወይለንድ ና ጆሽዋ ዘርክዚ ከግብ ፊት ለፊት ካደረጉት ትግል በኋላ አዲስ ዘጠኝ ቁጥር ለማግኘት እየፈለጉ እንደሆነ እየታወቀ ነው። ናፖሊ አጥቂውን ቪክተር ኦስሜን ትልቅ ስም ያለው የቡድኑ ኢላማ ሲሆን ሰኞ ላይ በወጣው ዘገባ መሰረትም ዩናይትድ ለናይጄሪያዊ ኢንተርናሽናል የዋጋ ቅናሽ ተደርጎለታል። ነገር ግን የዝውውር ኤክስፐርቱ ቤኒ ጃኮብስ የማቴያስ ኮኛ ወኪል በቅርቡ ወደ እንግሊዝ በመምጣቱ ከተጫዋቹ ወኪል ክለቦች ጋርም መነጋገሩ ተሰምቷል። ኖቲንግሃም ፎረስት የወልቭስ አጥቂ ላይ ከፍተኛ ፍላጎት እንዳለው ይታወቃል ከአርሰናል ጋርም በመጠኑም ቢሆን ስሙ የተነሳ ሲሆን እንደ ቶተንሃም ኒውካስተል ዩናይትድ ከመሳሰሉ ክለቦች ጋርም በጥብቅ እየተገናኘ ነው ሩበን አሞሪም የተጫዋቹ ደጋፊ መሆኑ ተሰምተዋል የተጫዋቹ ዋጋ 625 ሚሊየን ፓውንድ እንደሆነ ይታወቃል ይህ ዋጋ በየካቲት ወር ከፈረመው አዲስ ኮንትራት በኋላም የመጣ እንደሆነ ነው የሚታመነው የ25 ዓመቱ ብራዚላዊ ኢንተርናሽናል በወልቨርሃምፕተን ወንደረርስ ድንቅ ዓመትን አሳልፏል። ማቲያስ ኮኛህ በሁሉም ውድድሮችም በ29 ጨዋታዎች 15 ጎሎችን አስቆጥሮ አራት አሲስቶችን አድርጓል። ማንቸስተር ዩናይትድ በተጨማሪም በሊጉ 12 ጎሎችን ካስቆጠረው የፊት አጥቂው ጋርም መገናኘታቸውን ቀጥለዋል። ከማቲያስ ኮኛህ ወኪል ጋር ስለ ንግግሮች ዘገባዎች ቢኖሩም የኢኤስፒኤን ማርክ አግደን እንደተናገረው ከሆነ ዩናይትድ የኢፕስዊች ታውኑን አጥቂ ሊያም ዴላፕንም በዚህ ክረምት ዋነኛ ኢላማቸው አድርገውታል ብሏል። ሪፖርቱ እንደዘገበው ዩናይትዶች ቼልሲ ዴላፕን ለማስፈረምም የሚደረገውን ፉክክር ለማሸነፍም ይፈልጋሉ። ባለፈው ክረምት ከማንቸስተር ሲቲ በ20 ሚሊዮን ፓውንድ ከኢፕስዊች ታውን የፈረመ ሲሆን በ30 የፕሪምየር ሊግ ጨዋታዎች 12 ጎሎችን ያስቆጠረ ሆነዋል። ዴላፕ የዩናይትድ ተመራጭ ኢላማ ሆኖ መገኘቱንም ነው ኢስፒኤን መረጃውን ያጋራው። የኬቨን ደብሮይናን ተተኪ ለመሆን በሲቲ የሚፈለጉት ተጫዋቾች። እንደ ፌጂያ ዘገባ ከሆነ ማንቸስተር ሲቲ የባርሴሎናውን ዳኒ ኦልሞን ኬቨን ደብሮይናን ለመተካት ተመራጭ እጩ አድርገውታል። የቤልጀማዊው አማካይ ኮንትራት በዚህ ከምት የሚጠናቀቅ ሲሆን በኢትሃድ የሚደረገውን ቆይታም ሊያጠናቀቀው ነው። ዴብሮይና በሲቲዘንስ የቅርብ ዓመታት እድገት ውስጥም ወሳኝ ሰው ሆኖ ቆይቷል። ክለቡ አዲስ የውድድር ዘመን ከመጀመሩ በፊትም ቦታውን በሌላ ተጫዋች ለመተካትም ዝግጁ ነው። የፕሪምየር ሊጉ ሻምፒዮኖች በቦታው ላይ ብዙ ስሞችን ይዘው እየፈለጉ ነው፣ እናም ዳኒ ኦልሞ ላይ ታርጌት እንዳደረጉ ተዘግቧል። ስፔናዊው ባለፈው ክረምት ከአረቢ ለብዜሽ በ60 ሚሊዮን ዩሮ ሂሳብ ወደ ካምፕኑ የደረሰ ሲሆን የ26 ዓመቱ ተጫዋች ከጉዳት ጋር ታግሏል። ነገር ግን ለባርሴሎና ወሳኝ ተጫዋችም መሆኑን እያሳየ ነው የሚገኘው ዳኒ ኦሎሞ በዚህ ውድድር ዘመን ባደረጋቸው 28 ጨዋታዎችም 8 ጎሎችን አስቆጥሮ አምስት አሲስቶችን ማድረግ ችሏል። ሲቲዘንስ በዳኒ ኦሎሞ ብቃትም እርግጠኞች ናቸው። እናም በዚህ ክረምት ወደ ኢቲሃድ ሊወስዱትም ዝግጁ እንደሆኑ ተሰምተዋል። ፔፕ ጓርዲዮላ ከአረቢ ለብዜሽ ጀምሮ ዳኒ ኦልሞን በተደጋጋሚ እንደሚፈልገው የሚነገር ነበር። በዚህ ክረምት ፍላጎቱን እውን ለማድረግም ዝግጁ ነው። ተጫዋቹ ካታላኖቹን ከተቀላቀለ በኋላ አሰልቺ የላሊጋ የምዝገባ ጉዳዮችም አጋጥመውታል። የወደፊት ህይወቱ አሁንም በባርሴሎና ከባድ ይመስላል። የባርሴሎና ፕሬዚደንት ዮሃን ላፖርት የክለቡ የፋይናንስ ጉዳዮችን ለመፍታትም እሱን ለመሸጥ ፍቃደኛ እንደሆኑ ይታመናል። የላሊጋው ክለብ 60 ሚሊዮን ዩሮ ለመሸጥም እያስባሉ ነው እየተባለ የሚገኘው ዳኒ ኦልሞ በጠረ በባርሴሎና ደስተኛ እንደሆነና ለአመታትም ወደ ባርሴሎና መመለስ እንደጠበቀ መናገሩ ይታወሳል። ተጫዋቹ በቀላሉ ከባርሴሎና መልቀቅን አይፈልግም። ነገር ግን አስገዳጅ ሁኔታዎች ከመጡ ዳኒ ኦልሞ እና ባርሴሎና የመለየት እድል ይኖራቸዋል። የአጥቂ አማካዩ በላሊጋ ያለው የምዝገባ ሂደት ትንሽ ቢያሰለቸውም በስፔን ቆይታው ግን እየተደሰተ እንደሆነ ነው የሚነገረው። ሊቨርፑል የቸልሲ የተከላካይ መስመር ኢላማውን እንዲያስፈርም ተጠየቀ። የቀድሞው የሊቨርፑል አማካይ ዲሚትር ሃማን ለቀድሞ ክለቡ የቦሩሲያ ዶርትመንዱን ኮኮብ ኒኮላ ሽሎተር ቤከን ለማስፈረም እንዲሞክር ጠይቋል። ሽሎተር ቤክ ቼልሲን ጨምሮ ከበርካታ ክለቦች ጋር ስሙ ሲያያዝ ቆይቷል። የ25 አመቱ ሽሎተር ቤክ በቡንደስሊጋ ውስጥም ካሉት ምርጥ የመሃል ተከላካዮች መካከል አንዱ ሆኖ ባለፉት ጥቂት አመታት ብቅ ብሏል። ዶርትሙንድ በ2022/23 የቡንደስሊጋ የውድድር አመት ሁለተኛ ሆኖ እንዲያጠናቅቅና በ2024 የአውሮፓ ቻምፒየንስ ሊግ ፍጻሜ እንዲደርስም ረድቶታል። ነገር ግን ሽሎተር ቤክ በኮንትራቱ የመልቀቂያ እድሉም ብቅ ብሏል። የግራግሩ ተከላካይ በቸልሲ በእጅጉ እንደሚፈለግ ነው የሚታመነው። ሀማን ከኦንላይን ቡክማርከር ፖኬት ስካውት ጋር ባደረገው ቆይታ ሽሎተርቤክ በዚህ ክረምት ሊቨርፑልን እንዲያስፈርሙ ታሳስቧል። ቦሪሲያ ዶርትመንድ በዚህ ሲዘን እየታገለ ነው እና ምናልባትም የቻምፒየንስ ሊግ ውድድርን ሊያጣ ይችላል። ስለዚህም ተጫዋቾችን መሸጥ አለባቸው ብዬ አስባለው። ኒኮ ሽሎተርቤክ ሊቨርፑል ሊመለከተው ይችላል ብዬ የማስበው ተጫዋች ነው። እሱ የግራግር የመሀል ተከላካይ ነው ከኳስ ጋርም ጥሩ ነው፣ ትንሽ ፍጥነትም አለው ብሏል። በዚህ ውድድር ዘመን ከምርጥ ተጫዋቾች አንደኛው ነው እና መስሱ በአም እንግዲህ በጥሩ ብቃት መከታተል ያለባቸው ይመስለኛል። ተከላካዩ ብዙ ክለቦች ይፈልጉታል፣ ነገር ግን የተለጠፈበት ዋጋና አቅሙ ለሊቨርፑል ተስማሚ ነው። በእርግጠኝነት ተጫዋቹ በክረምቱ ዶርትሙንድን ይለቃል። ስለሆነም ሊቨርፑሎች ቀድመው እንግዲህ የኋላ መስመሩን ለማስተካከል ሊያስፈርሙት ይገባል እላለው ሲልም የተናገረው ሽሎተር ቤክ ወደ ቀዮቹ ቋሚ ዝውውርን ካጠናቀቀም ለነሱ ቁል ተጫዋች ይሆናል። ሆላንዳዊው በዚህ ሰኔ በፊት የክለቡን ኮንትራት ካደሰ ለቨርጂል ቫን ዳይክ ጥሩ ተፎካካሪ ይሆናልም ተብሏል። ሽሎተር ቤክ አሁን ላይ ያለው ኮንትራቱም በሰኔ 2027 የሚያበቃ ሲሆን ከ2022 ጀምሮ ለዶርትሙንድ በሁሉም ውድድሮች 124 ጨዋታዎችን አድርጓል። እስካሁን በቡንደስሊጋው ቡድን ስድስት ጎሎችን አስቆጥሮ 16 ደግሞ ለጎል የሆኑ ኳሶችን አመቻይቶ ማቀበል የቻለ ተጫዋች ነው። አርሰናል የቡንደስ ሊጋውን አጥቂ እንዲያስፈረመው በቀድሞ የሊቨርፑል አማካይ ተጠይቋል። የቀድሞ የሊቨርፑል አማካይ ዴዴ ሃማን የቦሪሲያ ዶርትመንዱን አጥቂ ሴርኮ ጉራይሲ ለአርሰናል ድንቅ ፈራሚ እንደሚሆን ተናግሯል። የ29 ዓመቱ አጥቂ 9 ቁጥርን ለሚፈልጉት አርሰናሎች የተዘጋጀ ተጫዋች ነው ብሎ ያምናል። ሴርኪዮ ጉራይሲ ባለፈው ክረምትም ከስቱትጋርት በ18 ሚሊዮን ዩሮ ዋጋ ከተቀላቀለ በኋላ ለቦሪሲያ ዶርትመንድ ልዩ ነው። ጊኒያዊው በዚህ ዓመት ባደረጋቸው 37 ጨዋታዎች 25 ጎሎችን አስቆጥሮ 8 አሲስቶችን አድርጓል። ዲዲ ሃማን እንግዲህ በጎል አስቆጣሪነት አጥብቆ ለሚፈልገው አርሰናል የሴርሂው ጉራይሲ ጥራትም ለአርሰናሎች ጠቃሚ በመሆኑ እንዲመለከቱትም ጠይቋቸዋል። ሴርሂው ጉራይሲ በጣም ወጥነት በሌለው የቦሪሲያ ዶርትመንድ ቡድን ውስጥ ጎሎችን እያስቆጠረ ነው። በቻምፒየንስ ሊግ አስር ጎሎች ላይ ደርሷል። ባለፈው ክረምትም ለአርሰናል ይፈርማል ብዬ የነበረ ነበር። በአካል ብቃት እንቅስቃሴ እንቅስቃሴና በፍጥነት ልዩ ተጫዋች ነው። እድሜው ገና እንግዲህ እድሜው አሁን ላይ 29 ነው ገና እንኳን የሚባል ባይሆን 29 ዓመት ሆነው እድሜው እየሄደ ነው እያልኩኝ አይደለም። ነገር ግን ለአጥቂም 30 ዓመት ካለፈ እየተሻለ ላይሆን ይችላል ብዬ አስባለሁ። እሱን በ25 ሚሊዮን ፓውንድ ማግኘት ይቻላል ለአርሰናል ተስማሚ ነው ብዬ አስባለሁ። ምናልባትም አርሰናሎች ከሚፈለገው የአጥቂ አይነት በጣም ርካሽ ተደርጎ ይታይ ይሆናል። ነገር ግን አሁን ላይ ለዶርትሙንድ ከሚሰጠው ነገር አንጻር ለአርሰናል ተስማሚ ነው ብዬ አስባለሁ። ሰርሂው ጉራይሲ ወጣት ተጫዋች አይደለም። ነገር ግን ወዲያውኑ ገብቶ ለውጥ ያመጣል ለመላመድ ብዙ ጊዜያቶች አይፈጁበትም። እናም በኳሱ ላይ በጣም ጥሩ ነው። ከቡድን አጋሮቹ ጋርም ሁሌም ጥሩ ግንኙነት አለው። እሱ የቡድን ተጫዋች ነው። አርሰናል ያንን እድል እንደሚወስድም እርግጠኛ አይደለውም። ነገር ግን ዶርትሙንድ በቻምፒየንስ ሊግ ቀጣይ አመት ካልተሳተፈም ለአርሰናል ትልቅ አማራጭ ሊሆን እንደሚችልም ነው የገመተው። ሴርሂዮ ጉራይሲ ጎሎችን በማስቆጠረ ቢቀጥልም ቦሪሲያ ዶርትመንድ ከባድ አመትን እያሳለፈ ነው። ዶርትሙንድ በአሁኑ ሰዓት በደረጃ ሰንጠረዡ ስምንተኛ ደረጃ ላይ ይገኛሉ። ይህንንም ተከትሎ ቀጣይ አመት በአውሮፓ ቻምፒየንስ ሊግ ላይ የማይገኙ ከሆነም ሴርሁ ጉራይሲን ጨምሮ ብዙ ኮከቦቻቸውን የማጣት ስጋት ውስጥም ገብተዋል ይለናል ዘገባው። ፋብሪሲዮ ሮማኖ ማንቸስተር ዩናይትድ ጄደን ሻንቾን ለመሸጥም እንደሚፈልግ ተናግሯል። ጄደን ሳንቾ በሚቀጥለው የውድድር ዘመን በፕሪምየር ሊጉ እንደሚቆይ ወይም ደግሞ ቢያንስ በቸልሲ እንደሚቆይ የታወቀ ሲሆን ወደ ማንቸስተር ዩናይትድ ጋር እንደማይመለስም ታውቋል። በውሰት በቸልሲ የሚጫወተው ጄደን ሳንቾ አሳዛኝ የውድድር ዘመንን አሳልፏል። ሰላሳ አንድ ጨዋታዎችን አድርጎ ሰባት ለጎል ሆኑ ኳሶችን አመቻችቶ በማቀበል ሁለት ጊዜም አስቆጥሯል። ሳንቾ መደበኛ ደቂቃዎችን ቢያገኝም የቸልሲው አለቃ ኤንዞ ማሬስካ በእሱ ግን አልተደነቁም። ሳንቾ በኦልትራፎርድ ካጋጠመው ችግር በኋላ ወደ ክለቡ አይችልም ተብሏል። የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ ስለ ጄደን ሳንቾ የወደፊት እጣ ፈንታም ወቅታዊ መረጃዎችን አካፍሏል። ተጫዋቹ በአሰልጣኝ ሩበን አሞሪም ትልቅ የሀሳብ ለውጥ እስካልመጣ ድረስም በማንቸስተር ዩናይትድ የወደፊት እድል እንደማይኖረው ተነግሯል። ምንም እንኳን ቸልሲዎች በውድድር አመቱ መጨረሻ ሳንቾን የማስፈረም አማራጭ ቢኖራቸውም፣ ቅጣቱን የሚከፍሉ ከሆነ ግን ያንን ማድረግ አይችሉም። በጄደን ሳንቾ ላይ አንድ ነገር ልናገር፣ በቅርብ ሳምንታት ቸልሲ በ25 ሚሊየን ፓውንድ ጥቅል የመግዛት ግዴታ እንዳለበት ነግሬያችኋለሁ። የውሰት አካሉ ደግሞ ዝውውሩን በግዴታ መግዛትን ያካትታል። ነገር ግን ተጫዋቹን ላለማቆየትም ከወሰኑ ተጫዋቹን ወደ ማንቸስተር ዩናይትድ በመላክ አምስት ሚሊየን ፓውንድ ለመክፈል የሚመጣውን አንቀጽም ይተገብራሉ። ስለዚህም ለጄደን ሳንቾ ቅድሚያ የሚሰጠው በቸልሲ መቆየት ነው። አሁንም በቸልሲ መቆየት ተስፋ አለው። ቸልሲ በተቃራኒው ተጫዋቹን ወደ ዩናይትድ ቢልክ በዩናይትድ እንግዲህ ከሳንቾ ጋር አብረው ለመቀጠል አይፈልጉም በሩበን አሞሪም ሙሉ በሙሉ ተቀባይነት ከሌለው ሳንቾ ከባድ ነገር ይገጥመዋል አስተዳደሩ ሳንቾ ከአንድ ዓመት በፊት ለመሸጥም መወሰኑ ይታወሳል ስለዚህም ለመመለስም ፍቃደኛ አይደሉም እየተባለ ነው የሚገኘው ቶትንሃም ሆትስፐርስ ከፕሪሚየር ሊጉ ክለብ አጥቂ ለማምጣት እያሰቡ ነው ባለፈው ክረምት ከቦርንመስ ከመጣ በኋላ ዶሚኒክ ሶላንኬ በተከታታይ ጎልና እንግዲህ መረቡን ማግኘት ባለመቻሉ የሰሜን ለንደኑ ቡድን ለአዲስ ዘጠኝ ቁጥር ለመፈለግም በገበያው ላይ እንደሚሆኑ ይጠበቃል። ቶትንሃም ሆትስፐርሶች በተጨማሪም በተደጋጋሚ ጉዳት እያስቸገረው ያለውን ብራዚላዊ የፊት መስመር ተጫዋች ሪቻርልሰንን ለመተካት ለመሞከርም ገንዘብ ማውጣት ይፈልጋሉ። ወደ ቶትንሃም ለመምጣት በት እንግዲህ በፊት መስመሩ ላይ ብዙ አማራጮች ተዘርዝረዋል። አሁን ግን አዲሱ ፍላጎቱ የፉልሃሙ ሮድሪጎ ሙኔዝ መሆኑ ታውቋል። 12 ወራት ባልሞላ ጊዜ ውስጥም ሪያን ሴሴኞን የቶትናም ሆትስፐር ስቴዲየም ወደ ክራቨን ኮቴጅ ከሄደ በኋላ አሁን ላይ ስፐርሶች የ23 ዓመቱን ብራዚላዊ አጥቂ በተቃራኒ ወደ ቶትናም እንዲዘዋወርም እድል ተሰጥቶታል። የጊቭ ሚ ስፖርት ምንጮች የፕሪምየር ሊጉ ክለብ ወደ ኮንትራቱ የመጨረሻ 12 ወራት ለሚገባው ተጫዋችም በክረምቱ የዝውውር መስኮት ለመዘዋወር እያሰቡ እንደሆነ ታውቋል። ሮድሪጎ ሙኔስ በ2021 ፉልሃምን ተቀላቅሏል። ባለፉት ሁለት የውድድር ዘመናትም በክለብ ውስጥም ጥሩ እንቅስቃሴን ያደረገ ሲሆን በሁለቱ ሲዝኖች በአጠቃላይ 21 ጎሎችን በማስቆጠር ፉልሃምን እያገዘ ነው የሚገኘው። የማርኮ ሲልቫው ከቶትናም ጋር ያለው ግንኙነት ሮድሪጎ ሙኔስን ሊዘዋወር በሚችልበት ሁኔታ ሊረዳው ይችላል። ዘገባ አክሎም ፉልሃም ሙኔዝን ከዕድሜውና ካለው አቅም በመነሳት እስከ 50 ሚሊዮን ፓውንድ ዋጋም ይፈልጋሉ። ጊቭሚ ስፖርት አክሎም ፉልሃም የአጥቂያቸው ፈላጊዎች ቸልሲ እና ዌስትሃም ዩናይትድም እንደሆኑ ተዘግቧል። በእርግጥ ፉልሃም የረጅም ጊዜ የወደፊት ሕይወቱን በክራቨን ኮቴጅ እንዲሆን በማሳመን ስለሚፈልግ ሙኔዝ በሚቀጥለው የውድድር ዘመን የተሻለ ኮንትራት የመፈረም እድሉም እየጨመረ መምጣቱን ዘገባው አክሎ ይገልጻል። በአሁኑ ጊዜ ከ7500 እንግዲህ ፓውንድ በሳምንት ያገኛል። ይህ ማለት በፉልሃም ዝቅተኛ ከሚያገኙ ተጫዋቾች መካከል አንደኛው ያደርገዋል። በእርግጥም ፉልሃም ሙኔዝንና ራኡል ሂሜኔስን ባሳዩት ብቃት አዲስ አጥቂ ወደፊት ለማምጣት በቁም ነገር እያጤኑበት እንደሆነ ተገልጿል። ሙኔዝ በመጨረሻዎቹ ሶስት የፕሪሚየር ሊግ ጨዋታዎችም ጎል ማስቆጠር እየቻለ ተጫዋች ነው። ጋዜጠኛው አጥቂውን ለማስፈረም ሊቨርፑሎች በድብቅ እየተመለከቱ ነው ብሏል። ሊቨርፑል በዚህ ክረምት ለአዲስ አጥቂ በገበያ ላይ መሆናቸው ሚስጥር አይደለም። ጫዮቹ በአንፊልድ ከነበረው አስቸጋሪ ጊዜ በኋላ ከመልቀቅ ጋር ለተያዘው ዳርዊን ኑኔስ ምትክ የሚሆን ተጫዋችም ለማምጣት እንደሚሰሩ በሰፊው ይጠበቃል። የሊቨርፑል አጥቂ በዚህ የውድድር ዘመን ተቸግሯል። የርገን ክሎፕ እና አርነ ስሎት ሁለቱም እንግዲህ ከኑኔስ ጥሩ ውጤት ማግኘት ስለተሳናቸው ክለቡ እና ደግሞ ተጫዋቹ ተለያይተው ወደ ሌላ ክለብም ቢሄድ ይሻላል። ኑኔስ ከ2022 ትልቅ ዋጋ ወደ አንፊልድ የመጣ ሲሆን ነገር ግን በሊቨርፑል በ138 ጨዋታዎች 40 ጎሎችን ብቻ ነው ያስቆጠረው። ይህም እንደ ሊቨርፑል ላለ ትልቅ የፕሪምየር ሊግ ክለብም የፊት መስመሩን እንዲመራ ለመጣ አጥቂም ደካማ ሪከርድ ነው ተብሎ ይታሰባል። እንደ ጋዜጠኛ ዳቪድ ላይንች ዘገባ ከሆነ የመርሲሳይዱ ክለብ በአሁኑ ወቅትም በዝውውር ገበያ ውስጥም ካሉት በጣም ትልልቅ አጥቂዎች መካከል አንዱ የሆነው ቪክተር ኦስሜንን እየተከታተሉ ነው በጋላታሳራይ ከናፖሊ በውሰት የሚገኘው ናይጄሪያዊ አጥቂ በዚህ ክረምት ክለብ እንደሚቀይርም ይጠበቃል። ላይንች በአንፊልድ እንግዲህ ኢንዴክስ እንዲህ ሲል የተናገረው ሊቨርፑል የሚከታተለው ሰው ስለመሆኑ ለአንድ ሰከንድ አልጠራጠርም። እሱ ጥሩ የጎል ሪከርድ ያለው ጥሩ ዕድሜ ላይ የሚገኛል። ከፕሪምየር ሊግ ጋር እንደሚስማማም አልጠራጠርም። ስለ ደሞዝ ጥያቄ ከተነሳ ሊቨርፑል እንዴት የእሱን ደሞዝ መክፈል አይችልም። አትጠራጠሩ። ቪክተር ኦስሜን የሊቨርፑል ፍላጎት ነው ብሏል። በቱርክ በመጀመሪያ ዓመት ቆይታው ይህንን እንቅስቃሴ በማሳየቱ ፈላጊዎቹ መብዛታቸው አያስደንቅም። ሊቨርፑል ማራኪ መዳረሻ እንደሚሆን መገንዘብ አለብን። በእርግጠኝነት የሚያወግዘው ዝውውር አይደለም። ሊቨርፑል በተመጣጣኝ ክፍያ ሊያገኘው እንደሚችል አልጠራጠርም። በተለይም በገበያው ላይ ካሉት ሌሎች አጥቂዎች ጋር ሲወዳደር ቪክተር ኦስሜን በሁሉም ነገር የተሻለ ይሆናል ሲልም ጭምር ነው ሀሳቡን የሰጠው። ሪዮ ፈርዲናንድ ማንቸስተር ዩናይትዶች የቀድሞ ተጫዋቻቸውን የሚያስታውስላቸውን ምርጥ ወጣት ተጫዋች እንዲያስፈርሙ አሳስቧል። የማንቸስተር ዩናይትድ የቀድሞ ተጫዋች ሪዮ ፈርዲናንድ የክሪስታል ፓላሱን አማካይ አደም ዋርተን ዝውውርን እንዲያጠናቀቁ ክለቡን አሳስቧል። የእንግሊዝ ኢንተርናሽናል በአንጻራዊነት በአጭር ጊዜ የክሪስታል ፓላስ ቆይታው ትልቅ አቅም ያሳየ አስደሳች ተጫዋች ነው። ሪዮ ፈርዲናንድ የአደም ዋርተን ትልቅ ደጋፊ እንደሆነ ግልጽ ነው አጫወቱ እና ደግሞ የመሀል ሜዳ የበላይነቱ የዩናይትድን የቀድሞ ተጫዋች ማይክል ካሪክን ያስታውሰኛል በማለት ከፍ ያለ አድናቆቱን ሰጥቶታል። በሩበን አሞሪም ስር እየታገለ ባለው ቡድን ውስጥም አደም ዋርተን በአንዳንድ የዩናይትድ አማካዮች ላይ ትልቅ ማሻሻያ ሊሆን ይችላል። በሩበን አሞሪም በቅርቡ ነው ከኤሪክ ቴናግ በተረከበው ቡድን ላይ ለውጦችን ማድረግ ይፈልጋል። አደም ዋርተን ለማንቸስተር ዩናይትድ ድንቅ ፈራሚ ሊሆንም ይችላል። ፈርዲናንድ የአደም ዋርተን ትልቅ አድናቂ ነው። እናም ለምን የዩናይትድ ዋነኛ ኢላማ እንደሚያደርገውም በዩቲዩብ ቻናሉ ላይ ተናግሯል። ሪዮ ፈርዲናንድ የአደም ዋርተንን ጥረት አውድሶታል። እናም ከቤተሰቡ ጋር የተወሰነ ጊዜ ካሳለፈ በኋላ ስለ ተጫዋቹ አስተሳሰብን በሰማው ነገር ተደንቋል። የክሪስታል ፓላሱ አማካይ አደም ዋርተን ለዩናይትድ ጥሩ ጭማሪ ይመስለኛል። እሱን የምወድበት ምክንያት ኳሱን ይዞ በሜዳው መሀል ላይ ያለ ፍርሃትም መጫወት ይችላል። በጣም ጥሩ ተጫዋች፣ ቀንሶ የማለፍ አቅምም አለው። ለቡድኑ ጥሩ ጭማሪም ይሆናል ብዬ አስባለሁ። ወጣት እንግሊዛዊ ባለ ተሰጦ መሆኑ አስደሳች ነው። አደም ዋርተን አንዳንድ ጊዜ ኳሱን የሚይዝበት መንገድም ልክ እንደ ካሪክ ነው። በዚህ በዩናይትድ ውስጥም ለዚህ ተጫዋች ትኩረት የሚሰጥ ኃላፊ ካለም ማየትም ማስደሳች ይሆናል። አደም ዋርተን በሴል ሀረስ ፓርክ ለረጅም ጊዜ መቆየት የሚችል አይመስለኝም በጣም ጥሩ ተጫዋች ስለሆነ በቅርቡ ክለቡን የሚለቅ ይመስለኛል ብሏል። የ21 ዓመቱ ተጫዋች እንደ ሊቨርፑል፣ አርሰናል ወይም ማንቸስተር ሲቲ ያሉ ፈላጊ ክለቦችም አሉት ስለዚህ ዩናይትዶች ይህንን ዝውውር ለመጨረስ ከባድ ስራ ይጠብቃቸዋል ሲል ነው የተናገረው ሪዮ ፈርዲናንድ። ባርሴሎና በድጋሚ ከአርሰናል ኢላማ ጋር ድርድር ሊጀምር ነው የባስክ የክም ተጫዋች በዚህ ሲዝን በቢልባኦ ለመቆየት ከመወሰኑ በፊት ባርሴሎናን እንደሚቀላቀል ይጠበቅ ነበር። ባርሴሎና በክረምቱ ኒኮ ዊሊያምስን በመጠበቅ ብዙ ጊዜ አሳልፏል። ሆኖም ግን ኒኮ ዊሊያምስ በዚህ ክረምት በድጋሚ ከመውጣት ጋር በቅርብ ተያይዟል። በተለይም ስሙ ከአርሰናል ጋር እየተያዘ ነው። ነገር ግን ብሉ ብሉግራናዎቹ አሁንም በዚህ ክረምት የኒኮ ዊሊያምስን ዝውውር ለመሞከርም አስበዋል። የ22 ዓመቱ ተጫዋች በኮንትራት ውስጥም 60 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን በ2027 የሚያበቃውን ኮንትራቱ ለብዙ ትልልቅ ክለቦችም ጥራት ያለው ወጣት ተጫዋችም በተመጣጣኝ ዋጋ እንዲያገኙ እንዲሰማቸውም ያደርጋል። ባየር ሚኒክ እና ቸልሲ በውድድር አመቱ ከዊሊያምስ ጋር ተገናኝተዋል። ነገር ግን የባቫሪያኑ ቡድን ከዝውውሩ መውጣታቸውን ተከትሎ አርሰናል ኒኮ ዊሊያምስን ከሳን ማሜስ እንዲለቅም ሊያሳምኑት እየሞከሩ ይገኛሉ። ነገር ግን ባርሴሎናዎች እንግዲህ በቀረብ የሆነውን ስፖርት አሁንም ተጫዋቹ በባርሴሎና አጀንዳ ላይ እንደሆነ ይነገራል። ኒኮ ዊሊያምስ የፕሬዚዳንት ዮሃን ላፖርት ይሁንታንም አግኝቷል። ሃንሴ ፍሊክ ቢሆንም የተጫዋቹን ፊርማ ይፈልገዋል። ላፖርት ዊሊያምስ በባርሴሎና የተሻለ እንቅስቃሴንም ሊያደርግ እንደሚችል እየተገለጸ ነው የሚገኘው እናም የባርሴሎና አላማቸው በቅርቡ ንግግሮችን ለመጀመር ነው። ባርሴሎና በደሞዝ ገደብ ምክንያት ውሉን ለመፈጸምም እንደሚቸገሩ ስለሚያምኑ አስቀድመው ከኒኮ ዊሊያምስ ጋር ይገናኛሉ። ይህም ሌላ ውሳኔ እንዲሰጥም ያስችለዋል። በአብዛኛው የውድድር ዘመን ባርሴሎና ከሊቨርፑል የክንፍ መስመር ተጫዋች ልዊስ ዲያዝ ጋር በእጅጉ የተቆራኘ መሆኑን ልብ ሊባል ይገባዋል። ኮሎምቢያዊው የክንፍ ተጫዋች በዚህ ክረምትም ሊለቅ ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት። የእግር ኳስ ዳይሬክተር ዴኮ የበለጠ ልምድ ያለው ዲያዝን የሚመርጥ ይመስላል። ነገር ግን የትኛውም የክንፍ ተጫዋች ባርሴሎናን እንደሚያመጣም ማየት ግን ያስፈልጋል ተብሏል። ሮናልዲኒሆ ጎቾ ኦዝማን ዴምቤሌን አሞካችቷል። ሮናልዲኒሆ የፓሪስ ሰን ዠርሜን ኮኮብ ኦዝማን ዴምቤሌን በዚያ የውድድር ዘመን በክለቡ ራሱን በሚገባ ስላሳየ አሞካችቶታል። ፈረንሳዊው በ2023 ክረምትም ከባርሴሎና ለፓሪሱ ቡድን በ50 ሚሊየን ዩሮ ነበር የፈረመው። ኦዝማን ደምቤሌ በቦሪሲያ ዶርትመንድ በ201617 ጥሩ ዓመትን ካሳለፈ በኋላ ወደ ባርሴሎና አምርቶ ነበረ። በወቅቱም ለኔይማር ጁኒየር ተተኪ ተብሎ ነበር። ነገር ግን በክለቡ ያሳለፈው ቆይታ በተደጋጋሚ በጉዳት የታጀበ ነበር። በዚያው ውድድር ዘመን ዴምበሌ በፓሪስ ሳን ዠርሜን አስደናቂ ብቃቱን መልሶ አግኝቷል። ፈረንሳዊው የክንፍ ተጫዋችም በዚያው ውድድር ዘመን ለፓሪሱ ክለብ ባደረጋቸው 40 ጨዋታዎችም 32 ግቦችን እና 8 አሲስቶችን አስመዝግቧል። በሊግ 1 ዋንጫዎችን ሲያሳካና በቻምፒየንስ ሊግ ምሩፍ ፍጻሜ ላይ ቡድኑን አስገኝቷል። ሮናልዲኒሆ ጎቾ እንግዲህ ከሌኪፕ ጋር ባደረገው ቃለ ምልልስ እንግዲህ ኦዝማን ዴምቤሌ በዚህ የውድድር ዘመን የቀድሞ ብቃቱን በማሳየቱ ዋርንቆት አለ። ብዙ ማነጻጸር አልወድም፣ በዋነኝነት ግን ጨዋታ የምመለከተው የቀድሞ ቡድኖቼንና አሁንም በቻምፒየንስ ሊግ ውስጥ ያሉትን ነው። በፓሪሰን ጀርሜን ውስጥ ኦዝማን ዴምቤሌ ያለ በጣም ወድጁ አለው። ትንሽ የብራዚል ስታይልም አለው። እሱ ግራ የሚያጋባ ተጫዋች ነው። የመስመር ተከላካዮችን ያበሳጫል። ዴምቤሌ ብዙ ጊዜ የማይገመት ነው። ከዚህም በላይ ደግሞ ብዙ ግቦችን የሚያስቆጥርም ተጫዋች ነው። ራሱን እያሳየ ነው። ባለፈው ዓመት በፓሪሰን ጀርሜን ወይም ደግሞ ከዚህ በፊት በባርሴሎና ውስጥ ከነበረው በተለየ ሚና ውስጥም እየተመለከት ነው ነው ዴምቤሌ ትልቅ አቅም ያለው ተጫዋች መሆኑን እያሳየን ነው ብሏል ሮናልዲንሆ። ፓሪሰን ጀርሜን በዚህ ሲዝን በሉዊስ ኤንሪኬ እየተመራ የቻምፒየንስ ሊግ ዋንጫን ለማሸነፍ ትልቅ ተፎካካሪዎች ናቸው። ዴምቤለ ልዩ አቋሙን ማስቀጠል ከቻለ በባሎን ዶር ደረጃም ከፍተኛ ደረጃ ላይ ሊቀመጥ ይችላል ብሏል ሮናልዲኒዮ። በተጨማሪ ላሚን ያማልም ትልቅ ችሎታ ያለው ሲል ሰይሞታል። ሮናልዲኒዮ ከዚህ በላይ በተጠቀሰው ከሌኪፕ ጋር ባደረገው ቃለ ምልልስ የ17 ዓመቱ ላሚን ያማል ዛሬ በዓለም ላይ ካሉ ምርጥ የእግር ኳስ ተጫዋቾች መካከል አንዱ ነው ብሎ ያስባል። እሱ የተዋጣለት ባለተሰጦ ነው። የፈጠራ ችሎታውንም ማሳየት ወዳለው በእርግጠኝነት ትልቅ ተጫዋች ይሆናልም ሲልም ጭምር ነው የተናገረው። የት ተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላዳመጣችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግነው። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። መልካም ቀን እንዲሆንላችሁ ግን በአክብሮት፣ መልካም የምሳ ሰዓት እንዲሆንላችሁም በአክብሮት ነው የምመኘው።